ሰላም ጤና ስጥልኝ የተወደዳችሁ እና የተከበራችሁ ክብራትና ክብራን አድማጭ ተመልካቾች በያላችሁበት የዓለም ጥግ ሁሉ ሰላምታ የድረሳችሁ። አድማጮቻችን ተመልካቾቻችን ለዛሬ ቅዳሜ ምሽት ይመጥናቸዋል ያልኳቸው ነጫጭር የአገር ቤት መረጃዎችንም አሰማችኋለሁ። መልካም ሚዲያን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እነዚህ ነጫጭር መረጃዎች በፍጥነት እንዲደርሷችሁ የደውል ምልክቱን መጫን አትዘንጉ እያልኩኝ ቀጥታ ወደ መረጃዎቹም ነው የማልፈው። አድማጮቻችን ተመልካቾቻችን እንግዲህ አንዳንድ ጉዳዮችን ከሀገር ውስጥም ከሀገር ውጭም እንዲሁም ጎረቤት ሀገር ኤርትራን በሚመለከት አንዳንድ መረጃዎችን እያነሳን አብረን እንቆያለን ማለት ነው። መልካም ሚዲያን በሱፐር ቻት በሱፐር ስቲከር መደገፍ የምትፈልጉ መደገፍ እንደምትችሉ በአክብሮት እጠይቃለሁ። ቀጥታ ወደ መረጃዎቹም አልፋለሁ። በኦሮሚያ ክልል አዲስ ውጊያ አገርሽቷል። በኦሮሚያ ክልል እንግዲህ በወለጋ ኔትወርክ የተቋረጠበት ውጊያ እየተደረገ ይገኛል። በሆሮ ጉድሩ ወለጋ፣ እሙሩ፣ ጃርጌዳ፣ ጃርቲ የመሳሰሉ ቦታዎች ውጊያ እየተደረገ ይገኛል። ኔትወርክም የተቋረጠበት ሁኔታ መኖሩን የተገለጸው አገዛዙ በኦሮሞ ነፃ አውጪ ግንባር ላይ ማጥቃት ሊያደርግ ነው ተብሏል። እንግዲህ እንደተሰማው በተመሳሳይ በአርሲ ሽርካ ተመሳሳይ ውጊያዎች እየተደረጉ ይገኛሉ። በኦሮሚያ ውጊያዎች እንደ አዲስ እየተጀመሩበት ሁኔታ አለ። ሌላው እንግዲህ የአሜሪካ አምባሳደር ተደራደሩ ባለበት ሰዓት ነው እንግዲህ ኦኔክ በአዲስ መልክ አንዳንድ ቦታዎች ላይ ማጥቃት የጀመረው። እንደዚህ አይነት ውጊያዎች ወይም ደግሞ እንደዚህ አይነት የጦርነት እንቅስቃሴዎች ምናልባት ድርድር የሚመጣ ከሆነ የበላይነትን ለማግኘት እና ጫናዎችን ለመፍጠር አመቺ ሁኔታን ለመፍጠር ይመስለኛል እንግዲህ ኦኔግ ከአንዴም ሁለቴ ወደ ድርድር ቀጠና የሄደበት ሁኔታ ነው ያለው። በዛን ሰዓትም እንግዲህ ከውስጥ እዛ እየተደራደሩ ባሉበት ከሀገር ቤት ደግሞ አንዳንድ ቦታዎች ላይ የጦርነት ጫና እየፈጠሩ ያሉበት ሁኔታ ነው ያለው። ምናልባት መስፈርቶችን ሰፋ አድርጎ ለመያዝ እና አንዳንድ ቦታዎችን በመቆጣጠር ድርድሩን እሺ የማሰኘት ሂደት አይነት ነው እንግዲህ አካሄዳቸው። ሌላው የህዋት ከፍተኛ አመራር የሆነው ዶክተር አብርሃም ተከስቴ ከኤርትራ ጋር ለመገናኘት ፈቃድ አያስፈልገንም ብሏል። ህወሓት ከኤርትራ ጋር በድብቅ እየተገናኘ ነው ለምለው ከኤርትራ ጋር የምናደርገው የህዝብ ለህዝብ ግንኙነት ማንንም አናስፈቅድም ያለበት ሁኔታ ነው ያለው። አድማጮቻችን፣ ተመልካቾቻችን እንግዲህ አንዳንድ ጉዳዮች ሴኩሪቲ ሆነው በምስጥር ይደረጉ እና ምስጥሩ ቀስ በቀስ እየወጣ ሲመጣ ይፋ ይሆናል ማለት ነው። ስለዚህ አሁን በግልጽ እየተናገሩ እንደሚገኙ እየተገለጸበት ሁኔታ ያለው። ማንም ሰው ሊከለክልን አይችልም። የማንንም ሰው ደግሞ ፍቃድ ጠይቀን አንገናኝም። የሁለቱን ህዝቦች የጋራ ግንኙነት ህዝብ ላይ ህዝብ ግንኙነት ማንም አይከለክልንም የሚል እሳቤ ነው ያለው። ሁለቱ ሀገሮች እንግዲህ ቀደም ሲል በአስራ ዘጠኝ ሺ መቶ ሰማኒያ ሶስት ወደዛ ባሉት ጊዜያቶች አብሮ ሲታገሉ ነበር ለመጀመሪያ ጊዜ እንግዲህ ጀብሃ እና ሻቢያ እንደነበሩ እና ሻቢያ ደግሞ ውሃትን ወልዶ ወደ መሀል ሀገር ያመጣበት ሁኔታ ነው ያለው። ውሃትም እንግዲህ በ1983 ዓመተ ምህረት ግንቦት ሃያ አዲስ አበባን ሲቆጣጠር የራሳቸውን ታንክ ይዘው የገቡት የኤርትራ መከላከያ ሰራዊት ናቸው። ይሄ በውል ይታወቃል። በወቅቱ የኢትዮጵያ ቆዳ ስፋት ኢህአዲግ መሸፈን ስላልቻለ ሰራዊት ማሰልጠኛ ገብቶ ስልጠና ወስዶ እስከሚወጡ እና እስከሚረጋጉ የኤርትራ ወታደሮች ናቸው ይህን ሽፋን ሲሰጡት የነበረው። ከዛ በኋላ እንግዲህ ሌቦች ሲሰርቁ አንድ ላይ ሲሰርቁና ሲካፈሉ ነው የሚጣሉ በሚሉ አካሄድ ነው እንግዲህ ትላንትና የሚነጋ መስሎት የማይነጋ መስሏት በቋት ምን አደረገች እንደተባለው ጉዳዩ የሚሳካ ሳይመስላቸው በርካታ ጉዳዮች የተበላሹበት ሁኔታ መኖሩን የተገለጸ። በወቅቱ ኢትዮጵያ አንድ መቶ ሀያ እና አንድ መቶ ሰላሳ ሚሊዮን ማህበረሰብ አላት የባህር በር ያስፈልጋት ነበር። በዛን ሰዓት ሁሉ ነገር ቢጠናቀቅ ኖሮ ዛሬ መጪው ትውልድ ለጦርነት ለመጥፎ ቃለ ምልልስ አይዳረግም ነበር። በእርግጥ ወያኔ በወቅቱ ስህተት ሰርቷል። ያ ስህተት ባይደገም ኖሮ ባይሰራ ኖሮ ዛሬ እንደ አዲስ ነገሮች አይገረሹም ነበር። አንድ ነገር እያንተ ነው ተብሎ ከተሰጠ በኋላ ደግሞ ጊዜን ጠብቆ በሌላ ትውልድ ያንተ አይደለም ብሎ ሲመጣ እየሱ አለመሆኑን ከታወቀ ቅሬታ ውስጥ የመግባት አይነት ነገሮች አሉ። ኤርትራና ኢትዮጵያ እንግዲህ አሁን ከፍተኛ ጦርነት ውስጥ ይገባሉ ተብሎ ወይም ደግሞ የውጭ ሰዎችም እግር በማስገባት ክፍተት ያገኙበት ዋናው ትልቁ ነገር የአሰብ ወደብ ነው። ኢትዮጵያም ከፍተኛ የሕዝብ ብዛት ከአመቱ ወደ ዓመት እየጨመረ በመጣበት ሰዓት የባህር በር ያስፈልገኛል ነው። ኤርትራም ይሄ ግዛቴ ነው፣ አይገባም፣ አልሰጥም ነው። በዚህ መካከል እንግዲህ ወያኔ በወቅቱ ውስጥ ተሰርቷል። ለኤርትራ እውቅና በሚሰጥበት ጊዜ አሰብን አሳልፎ መስጠት የለበትም፣ የሚሉት በርካቶቹ በዚህ ጉዳይ ላይ ሀሳባቸውን ያነሳሉ፣ ይስማማሉ ማለት ነው። ሌላ እንግዲህ አድማጮቻችን፣ ተመልካቾቻችን ጀነራል አበባው ታደሰ በሚመለከት መረጃ ወጥቷል። እንግዲህ መንግስትን መገልበጥ እኛ ያለን መንግስትን መገልበጥ አይቻልም ብሏል። በሀገሪቱ ውስጥ እንግዲህ የተጀመረውን ጦርነት በአንድ ሳምንት ውስጥ ያስጀመሩትና ሁለት አመት መዋጋታቸውን ረስቶ መንግስትን መገልበጥ አይቻልም የሚል ካልኩሌሽን ላይ ገብቷል ጀነራል አበባ ታደሰ ቀደም ስል አራት ኪሎን ሳይሆን በአማራ ክልል ፋኖን ሱሪውን አስወልቃለው በማለት የሚታወቅ ጉዳይ ነው አበባ ታደሰ አሁን ግን ወርዶ ወርዶ አራት ኪሎን መያዝ አይቻልም እያያለን ያለበት ሁኔታን ያለው ይሄ እንግዲህ ምንድን ነው የሚያመላክተው ጦርነቱ እንደከበዳቸውና ትናንትና የተናገሩትን እዛ ቦታ ላይ እንደሌሉ ትላንትና፣ አማራ ክልል ላይ ያለውን ታጣቂ አይደለም ትጥቁን ሱሪውን አስፈታለሁ ያለው ሰውዬ አሁን አራት ኪሎ እኛ በህይወት እያለን መግባት አትችሉም አይነት ነገር ነው የመጣ። ጦርነቱ ምን ያክል ጫና እንደፈጠረባቸው፣ ምን ያክል እየተዳከሙ እንደሆነ፣ ምን ያክል ሀይል እንደተመታባቸው፣ ምን ያክል እንደከበዳቸው በቂ ማስረጃና በቂ ማሳያ ነው። እንግዲህ ጀነራል አበባ ታደሰ በንግግሩ እንግዲህ በግልጽ ይታወቃል። ጎረቤት ሀገሬንም ነካክቷል። ጀነራል አበባ ታደሰ እንግዲህ አስቄ ንግግር ነው የተናገረው። ብርሃኑ ጁላ ደግሞ መከላከያ በህዝብ ዘንድ ይወደዳል ብሏል። እንግዲህ ይወደዳል ይወደዳልን ምን አመጣው ያሉት ደግሞ በርካቶች ናቸው። እንግዲህ በሀገራችን ስለሚታወቁ መከላከያ ህዝብ ይወደዋል ከዳር እስከ ዳር ያለበት ሁኔታ ነው ያለው። አሁን ብርሃኑ ጁላ እንግዲህ የሚለው መከላከያ በሀገር ደረጃ ነው የተገነባ ነው የሚለው ኢትዮጵያን በሚመስል ሁኔታ ገንብተናል፣ ከፖለቲካ ነፃ ነው፣ ከብሄር ነፃ ነው፣ ህዝብ ይወደዋል፣ ለህዝብ ክብር አለው፣ ህዝብን ያከብራል፣ ህዝብን ይጠብቃል እያለ ይገኛል። እንግዲህ ብርሃኑ ጁላ እጅግ በጣም የሚያሳዝነው ብርሃኑ ጁላ ስለ አሁን ስላለው መከላከያ ነው ወይስ ስለሌላ መከላከያ ነው የሚነግረን? ብለን ትንሽ ግራ ተጋብተናል አድማጮቻችን፣ ተመልካቾቻችን ምክንያቱም ከአፍሪካ ውስጥ በዜጎቹ ላይ የሚተኩስ መከላከያ የኢትዮጵያ መከላከያ መሆኑን በትክክል እያረጋገጥንና እያየን፣ እያንዳንዱ ገበሬ ማህበር ምንም እንኳን ስለ ፖለቲካ የማያውቅ ገበሬ ዛሬ ብትጠይቁ የኢትዮጵያ ባንዲራ ደረታቸው ላይ ያደረጉት የታጠቁ ታታቂዎች የምንድናቸው ብላችሁ ስትጠይቁ መከላከያ ነው የሀገር መከላከያ ነው ይላል። ከዛ ምን እያደረጉ ነው ምናምን ብላችሁ ብትጠይቁ ቤት ውስጥ እያለን በረት ውስጥ እያለን ከብቶቻችንን በሞርተር በተለያዩ ገበሬ ዛሬ መሳሪያዎችን ለምዷል እየደበደበ እየገደለ ነው፣ ምስቶቻችንን ደፍሯል፣ ቤታችንን ፈትሿል፣ ዘርፎናል ይላል። ስለዚህ ይሄንን ኃይል ዘራፊ ነው ቀማኛ ነው ገዳይ ነው አትበሉ ይፍረስ አትበሉ ይላል ብርሃኑ ጁላ። ይሄንን ኃይል ዘራፊ ነው ብላችሁ መናገር ያስቀጣል፣ ነውር ነው። መከላከያ በሀገር ደረጃ የተገነባ ነው፣ ሕዝብን የሚመስል ነው፣ ሕዝብ ከዳር እስከዳር ይወደዋል ይላል። ይሄ ምን ያክል እውነት እንደሆነ እንግዲህ ለአድማጭ ተመልካቾች እንተዋለን ጥያቄውን። በሌላ መረጃ አሜሪካ በሱዳን ላይ ከሰኔ ስድስት እንግዲህ ሁለት ሺ አስራ ሰባት ጀምሮ ማዕቀብ ልትጥል ነው ተብሏል። እንግዲህ የተከለከለ የጦር ኬሚካል መሳሪያን ተጠቅማለች ነው ምክንያቱ የተባለው። እንግዲህ የኬሚካል ጥቃቱ በፈጥኖ ደራሽ ሰራዊት ላይ ያነጣጠረ እንደሆነ የተገለጸው ምናልባት ይሄ መሳሪያ ከዚህ በፊት ምስማር ነክ ጭስ ላይ የሚበጠን ሳይሆን ምስማር ነክ የነበረው ወያኔ ተጠቅሞ ነበር፣ በኢትዮጵያ መከላከያ ሰራዊት ላይ እና በአማራ ክልል ላይ። ሱዳን ደግሞ ከዚህ የተለየ ኬሚካል፣ በጭስ የሚሄድ ኬሚካል እንደተጠቀመች ነው መረጃዎች የሚጠቁሙ እንግዲህ የእኛ ሀገር መከላከያ ገለልተኛ ሰራዊት እንደሆነ፣ ከፖለቲካ ነፃ እንደሆነ አድርገን ገንብተናል ነው የሚለው። ብሔርን ሳይሆን ኢትዮጵያን ነው የሚመስለው ብሏል። እንግዲህ ጦሩ ወደ ትራንስፎርሜሽን አድጓል ነው የምለው። እንግዲህ ከትራንስፈርም ወደ ትራንስፎርሜሽን አድጓል። መከላከያ ከትግራይ እንግዲህ አይኔን ለአፈር ተብሎ የወጣበት ሁኔታ አለ። በርበሬ እየተደፋበት፣ በገጀራ በተኛበት እየተገደለ፣ ተባሮ የወጣበት ሁኔታ ነው ያለው። አማራ ክልል ውጣልኝ እየተባለ ይገኛል። በግድ ነው እየገደላቸው ያለው በአሁኑ ሰዓት። በኦሮሚያ ህዝብ ላይም እንግዲህ ለኦነግ መረጃ በመስጠት ህዝቡ በርካታ መከላከያዎችን ያስገደሉበት ሁኔታ ነው ያለው። የትኛው ህዝብ ከዳር እስከዳር ይሄንን አሁን ያለው መከላከያ እንደሚወደው አላወቅንም። በመከላከያ ውስጥ ወደ ፋኖ የሚማረኩ መከላከያ ሙሩቀኞች የአንድ የብሄር የበላይነት ነው መከላከያ ውስጥ ያለው፣ ውስን የአማራ ተወላጆች እንኳን ብንኖር አላመኑንም የሚሉ ቃላቸውን እየሰጡ ይገኛሉ። መከላከያ አሁን ዩኒፎርም ምናምን የሚሉት እነሱ ትንሽ ግራ የሚያጋባ ጉዳይ ነው። እንግዲህ ስህተታቸውን ሊያምኑ አልቻሉም። ዛሬም እዚው ስህተታቸው ላይ መጫወት ይፈልጋሉ። መከላከያን ይፍረስ ገዳይ ነው ዘራፊ ነው የምትለው ኃይል አይደለም፣ ይላል ብርሃኑ ጁላ። ሪፎርም ጨርሰን ትራንስፎርም እያደረግን ነው ይላል። አሁን እንግዲህ ኢትዮጵያ ትመስላለች፣ አሁን መከላከያ ኢትዮጵያ ነው የሚመስለው ነው የሚለው። እጅግ በጣም ሰማይና ምድር የሆነ ንግግር ነው። እንግዲህ ብርሃኑ ጁላ በአንድ ምረቃ ፕሮግራም ላይ ተገኝቶ ይህን ንግግር ያደረገው ሌላው ጌታቸው አቶ ጌታቸው ረዳ እንግዲህ ህወሓት ጦርነት የሚያነሳ ከሆነ ለስልጣን ነው ብሏል። አመራሮቹ የያዙትን አቋም ትግራይ ከችግር እንዳትወጣ አድርጎታል ነው የሚለው። ህወሓት ከተጠያቂነት ለማምለጥ የትግራይን ህዝብ ዳግም ወደ ጦርነት ለማስገባት እየሰራ ይገኛል ይላል ጌታቸው። እንግዲህ ከዚህ በፊት አብሮ የተመካከሩትን ጓደኛ ሲታማ ነቅለኔ ብለህ ስማ የሚለውን አካሄድ ነው በአሁኑ ሰዓት ይዞ የሚገኘው ይሄን ነው በአሁኑ ሰዓትም እያንጸባረቀ የሚገኙ አድማጮቻችን፣ ተመልካቾቻችን እንግዲህ የትግራይና የኤርትራ ግንኙነት በግልጽ ይፋ የሆነበትና የታወቀበትና የተረጋገጠበት ሁኔታ መኖሩን ተመልክተናል አንዳንድ አክቲቪስቶችም በበዓል ፕሮግራም ላይ መገኘታቸውን በቂ ማረጃ እና ማስረጃዎች አሉ እንግዲህ ፍቅራቸውን እያዝልቅ ነው የምንለው ምክንያቱም ፖለቲካ ነው ፖለቲካ እንደዚህ ነው አንዳንድ ጊዜ ከአምስት ከአስር ሰው ጋር ስትጣላ ከአምስቱ ጋር አውቀህ ትታረቃለህ ጠላት ለመቀነስ የምታደርገው ጉዳይ ነው በተጨማሪ ደግሞ ሳፖርት ወይም ደግሞ ጉልበት ለማግኘት የምታደርገው ጉዳይ ነው። ህዋታውን ባለው አስተላለፍ ከኤርትራ ጋር ለምን ተቆራኘ፣ ለምን ተገናኘ ብዬ አልልም እኔ ያለው አማራጭ ነው። አማራጩም ይሄ ነው። አንዱ እንግዲህ አንዳንድ መሳሪያዎችንም እያስገባ ይገኛል። የፌዴራል መንግስትም እንደዚሁ መሳሪያዎችን እያስገባ ይገኛል። የፌዴራል መንግስት አሁን እንግዲህ አማራ ክልል ላይ እየተደረጉ ያሉ ጦርነቶችን ለሚሊሻ በማስረከብ ወይም ደግሞ ለአድማ ብተና በማስረከብ ሌላ ግዳጅ አለብን የሚሉት ከኤርትራ ጋር ለመዋጋት የሚያደርጉት እንቅስቃሴ ነው። ከኤርትራ ጋር ሳይወዱ በግድ ነው ጦርነት ውስጥ እየገቡ ያሉት። ተልዕኮ ተልዕኮ ማለት ምዕራባውያኖቹ በኢትዮጵያ በኩል ኢትዮጵያን እንደ መሰራ ተጠቅሞ ኤርትራን ለመምታት፣ ኤርትራን ለማድከም፣ ኤርትራን ለማድቀቅ፣ ኤርትራን እጅ ለማሰጠት የሚያደርጉት እንቅስቃሴ በግልጽ እየታወቀ ይገኛል። ከኤርትራ ጋር የምንጣላበት የምንዋጋበት ምንም አይነት ምክንያት የለም። ነገር ግን የኢትዮጵያ መንግስት ተላላኪ መንግስት ነው፣ ለምዕራባኖቹ እየተላላኪ እነሱን ጉዳይ እያስፈሰመ መሳሪያ እየሰጡት ድጋፍ እያደረጉ ገንዘብ እየሰጡት ኤርትራ ላይ ጦርነት እንዲከፍት ወጣቱን እንዲጨርስ ምንም አይነት ፍሬ ባለለው ጦርነት ነው ይሄ ጦርነት። ሌላው ቀርቶ ኤርትራ አሰብን ውሰዱ እንኳን ብትል ጦርነቱ አይቀርም። ምክንያቱም ጦርነቱ ሌላ ሰው ነው እየፈለገ ያለ ኢትዮጵያ አደለችም። ጦርነት ለመክፈት ነው የምትፈልጉ ሌሎች ሀገሮች ናቸው። ኢትዮጵያ ኤርትራ ላይ ጦርነት እንድትከፍ እያደረጉ ያሉት ማለት ነው። ይሄ የውክልና ጦርነት ነው ማለት ነው። የውክልና ጦርነት ፋይናንስና እና ሎጂስቲክ በመርዳት መሳሪያ በመርዳት ሎጅስቲክ እዚህ ላይ እንግዲህ ማነው የሚጎዳው? የኢትዮጵያ የደሀው ልጅ። መላው የኦሮሞ ማህበረሰብ ሰከን ባለ ሁኔታ ቆም ብሎ ሊመለከት ያስፈልጋል። ከዚህ በፊት ሰማንያ ሺህ ከዛም ከዚህም ያለቀው ባዱሜ ላይ እንደ ዋዛ ቀር ተረስቶ በአንድ ጠረጴዛ ዙሪያ ተስማምቶ ለጨረሱት ጦርነት ወጣቱ ግን ረግፎን የቀረቡ የቀረው የአሁኑ ደግሞ ከዛ የባሰ ነው። በሰማና ሺህ ተጠናቀቀ የምንለው ደብል ሰማና ሺዎችም አልቆ የሚበቃ ነገር አይደለም አሁን የሚነሳ ጦርነት። ይሄ ሊታወቅ ያስፈልጋል። ህዝቡ ጦርነቱን ደግፎ በልልኝ በርታልኝ የምትሉ በየሶሻል ሚዲያ ወንድም ያሌላችሁ ዘመድ ያሌላችሁ ቤተሰብ ያሌላችሁ ሰዎች ናቸው። በእርግጠኝነት ነው የምነግራችሁ። ኢትዮጵያ ውስጥ ጦርነት የምትቀሰቅሱ በለው ፍለጦ ግደለው የምትሉ ዘመድ ያሌላችሁ ቤተሰብ ያሌላችሁ ልጅ ያሌላችሁ እናንተ እሱ ናችሁ። ጦርነት የሰው ልጅን ይበላል፣ እየበላ ነው። ከዚህ ውጭ የተልኮ ጦርነት እኛ የሀገራችን ውስጥ የእርስ በርስ ጦርነት እንኳን ሰልችቶናል፣ እንኳን የውክልና ጦርነት ሊደረግ ይቅርና ማለት ነው። ስለዚህ ወጣቱ ፋይዳ ባልለው እና ምንም ነገር ባልተነካብህ ጦርነት ውስጥ ገብተህ ራስን አትጨርስ። ሌላው ኤርትራ ከኢትዮጵያ እንግዲህ በመገንጠል ነፃ ሀገር ነኝ ላለችበት ዛሬ ሰላሳ አራተኛ ክብረ በዓላቸውን እያከበሩ ይገኛሉ። አስመራ እንግዲህ በሀገሪቷ ባንዲራ አሸብርቃለች። እንግዲህ በተፈጥሮ ውበት ያላት አስመራ ከተማ ዛሬ የባስ የሆኑ በሀገሪቱ ባንዲራ አሸብርቃለች። የአሜሪካ የውጭ ጉዳይ ሚኒስትር ለኤርትራ ለ34ተኛው ዓመት ክብረ በዓል እንኳን አደረሳችሁ መልእክት አስተላልፏል። በርካታ ሀገሮች እንኳን አደረሳችሁ መልእክት አስተላልፏል። ሌላው ዩክሬን እና ሩሲያ ሙርከኞች ተለዋውጧል። ሙርከኞች ተለዋውጧል። በጣም ደስ የሚል ነው። በዛሬው ለንግት እንግዲህ ሰላሳ አራተኛውን በዓል እያከበሩ ያሉት የኤርትራው ፕሬዚዳንት ኢሳያስ አፈወርቂ በኤርትራ ላይ ግልጽ ጦርነት የሚያውጁ መኖራቸውን ተናግሯል። ብልጽግናን የጦር ኃይሎች ፈረስ ብሏል። ኢሳያስ አፈወርቂ ባለፉት ጥቂት ዓመታቶች ብቻ በብልጽግና የኢትዮጵያ ህዝብ ላይ ግፍ ተፈጽሟል ብሏል። እንግዲህ ለቴክኖሎጂ መሳሪያ የማይወጣ ዶላር የለምን ያለው የኢትዮጵያ ህዝብና መንግስት የኤርትራ መንግስትን ለመተንኮስ የማይደረግ ነገር የለም ብሏል። እንግዲህ ተላላኪ ብልጽግናዎች እግራችሁን ሰብስቡ ብለዋል ፕሬዚዳንት ኢሳያስ አፈወርቂ። ፕሬዝዳንት ኢሳያስ አፈወርቂ እንግዲህ በሱዳን የተደረገው ያለውን ሀገርን ለማፍረስ የተደረገ ጦርነት ነው። በእርግጥ በትኗል። አገርን ሙሉ ለሙሉ ማጥፋት አልቻሉም። አገርን ግን በትኗል ነው የሚለው። በቀይ ባህር ላይም የመን ላይም እየተደረገ ያለው ማስፈራሪያ ነው ብሏል። እንግዲህ ኢሳያስ እጃቸውን ሰብስቡ ብሏል። ኢትዮጵያ እንደ አንከር ሴት ለመጠቀም የተሰራ ነው ብሏል። እንግዲህ ኢትዮጵያ በተላላኪነት ለመጠቀም ዋጋ አያመጣም ነው የሚለው። ኢትዮጵያ ተላላኪ ሆና የማይመለከታትን ጦርነት በተላላኪነት የምትቀጥል ከሆነ ዋጋ ያሳጣታል ነው የሚለው። አማራ ክልል የሚደረገው ጦርነት ለሚሊሻ በማስረከብ ሌላ ግዳጅ አለብን በማለት እንግዲህ እያኮበከቡ ነው የኦሮሞ መንግስት በማለት በኦሮሚያ ህዝብ መነገድም አስፈላጊ አይደለም ያሉትም ደግሞ በርካታዎች ናቸው። አድማጮቻችን፣ ተመልካቾቻችን እንግዲህ ይሄ ጦርነት ዝግጅት ኢትዮጵያ ጦርነት አይደለም፣ የኦሮሞ ህዝብ ጦርነትም አይደለም። አብይ አህመድ እንግዲህ በምዕራባኖቹ ክፍያ፣ ፋይናንስ እና ሎጂስቲክ እና የተለያዩ የጦር መሳሪያዎችን በመለገስ እና በመስጠት ኤርትራ ጋር የኢትዮጵያ ወጣት እንዲዋጋ የማድረግ እንቅስቃሴ ተነቅቶበታል። አደብ ይግዙ ብሏል ኢሳያስ አፈወርቂ። አድማጮቻችን ተመልካቾቻችን መረጃዎቼ እነዚህን ይመስሉ ነበር። በተመሳሳይ ፕሮግራም እና መርሃ ግብር በሌሎች የግንባር መረጃዎች እስከምንገናኝ መልካም ጊዜ እንደሆነላችሁ እመኛለሁ። መልካም ሚዲያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፕሮግራሙንም እንድትከታተሉ በአክብሮት እጠይቃለሁ። መልካም ምሽት።